እግሯን በመሰበሯ ናቲን ሙዝ ገዝቶ ይዞ መጥቶ እሷ ትበላለች ብሎ እሱ ራሱ እየገመጠ እየበላ በጣለው በሙዙ ንጫ ድጋሚ ወድቃ እግሯን መታት። ጽናትና ኪራ ዛሬ ደስ የሚል ዜና እያሳዩ ነው። ለጽናት ደውሎ ካለችበት እንደሚመጣና እሷም ደግሞ እንደምትወደው ሲያውቅ ከጽናት መሄድ አለብኝ እያለ ወሰነ። ሲያስቡትና ሲያልሙት የነበረው ተፍኪራቸው እውን ሆኖ ተሳካላቸው። እዚህ ጋር እንግዲህ ቅዱስና ኪራ እያወሩ ነው። ስለምንድን ነው የሚያወሩት? ወደ ገጠር አብረኸኝ ተከተለኝና ናሄድ ይለዋል። እንዴት ሲለው፣ አይ አባቷን ለመጠየቅ አብረ መሄድ ያለብን የግዴታ እና ጽናት ናቶ ለብላኛለች እያለ በጣም ያዝገዋል። ለጽናትም ደውሎ ምን ቢላት ጥሩ ነው ከብቶቹ ዶሮ እንቁላል ይጥላል ወይ፣ ከብቶቹ ደህና ናቸው ወይ እያለ ስለ ከብቶቹ፣ ስለ ሀገሩ ይጠይቃታል። እሷም እየሳቀች ደህና ናቸው ትለዋለች። ዶሮ እንቁላል ይጥላል ወይ ሲላት፣ እንዲህ ወንዲህ ዶሮ እንቁላል ይጥላል እንዲ ትለዋለች። ወይ ጉድ! እኔ እኮ በጣም የሚያስቀኝ ነገር እሳ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እና የተከበራችሁ የቻናል ቤተሰቦች እንደምናላችሁልኝ እለቱን አዳድ ዲ ሲ ፊልሞች የምትወዳቸውን ፊልሞች ድራማዎች ይላችሁ በቅብያለው መረጃውን ለማግኘት በቅድሚያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናቸው እንድትቀላቀሉ በአክብሮት እንጠይቃለን። አቶ ቀዶስ የሚባለው ወጣት እንግዲህ ምን እያለ ነው? ኪራ ብልህር በማለቱ በጣም ደስ ብሎትና ሂድ ሂድ እያለ እየገፋፋ ሲያስቡት የነበረው አላማቸው ስለተሳካላቸው በጣም ደስ ብሏቸዋል። ምክንያቱም በጣም ተቸግረው እና እንዴት ብለው የኪራን ማስታወስ እንደሚመልሱት ግራ ገብቷቸው ነበር። በመሆኑም ይህ በመሆኑ እሱ በማስታወሱ በጣም ደስ ብሏቸዋል። ሁላችሁም የጽናት ድራማ ተከታታዮች የሆናችሁ ቤተሰቦች ሰብስክራይብ እና ላይክ ሸር እያደረጋችሁ ከጎኝ የሆናችሁ እንዲታበረታቱኝ በአክብሮ ተጠይቃችኋለሁ። አቶ ቅዱስ እንግዲህ ኪራን ምን እያለው ነው ወደሚለው ስንመለስ ባከንኪራ ወደዛ ለመሄድ ሄድ ወፍስ ንሃሊ ይለዋል። አዎ ወስን ያለው በቃ ቅዱሴ መሄድ አለብኝ። እንደውም አንተ አብረኸኝ እንድትሄድ ፈልጋለሁ ይለዋል። ሁላ ቅዱስን ማለት ነው። ቅዱስ ደግሞ ምን ይለዋል? አይ እኔ እንኳ ይቅርብኝ ይለዋል። ለምን ይቀርብሃል? ሁላችንም ሂደን አገሩን የጽናትን አባት እንጠይቃቸው ሲለው፣ እሺ በቃ እንሄዳለን እንሰብበት ብሎ ለምን ለናሆሚ አትደውልለትም? ለትም ናሆሚ ጋር ለምን አትሄዱም? ይለዋል የሱም አይ ናሆማ አይመቸውም አንተ ጋር መሄድ እፈልጋለሁ ይለዋል። ማለት ነው ሁላችሁም ሰብስክራይብ ላይክ ሽር አድርጎ። ጽናት እንግዲህ ተመልክቷል። በጣም ደስ ብሏት እየዘለለችና እየፈገግተዋ ኬራዬ አያስታወሰኝ እያለች ተስፋ ቁርጣ ነበረም ከወደ ገጠር የተመለሰችው እንደው ምናልባት ፈጣሪ ብሎልኝ ተስፋዬ ከተመለሰ ብላ ነበር ማለት ነው፣ እንዳለችውም ደግሞ በመሆኑም፣ ኪራ አስታውሷት ወደ ጽናት ሊሄድ እንደሆነ ትክክለኛውን መረጃ ይዘንላችሁ ብቅ ብለናል። ሁላችሁም ሰብስክራይብ አርጉ። ኪራም እንደዚሁ ፈገግ እያለ እመጣልሃለሁ አለችኝ እኮ አናገረችኝ እያለ በጣም ደስ ብሎታል። ከምንም በላይ እንዲህ ውይ እያለችኝ እያለ በጣም ብቻውን ሲወዛገብና ሲያወራም ነበረ። ውድ የተወደዳችሁ የተከበራችሁ የጽናትና የኪራ እንዲሁም የመሩ የናሆሚ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ እየሆናችሁ ቻናሌን ተቀላቀሉ። ውድ የተወደዳችሁ የተከበራችሁ የሰዓድ ዩቲዩብ ቻናል ቤተሰቦች ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍ ይበል። እኔ በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ተመልካቾቼ ለዚህ ቤት አዲስ የሆናችሁ አይከፈልበትም፣ ሰብስክራይብ እያደረጋችሁን ቤተሰብ ሁኑ። ጽናት ከብቶችም ደህና ናቸው፣ ፋዘርም ደህና ናቸው። አንችም ደህና ነሽ እያለ እያንዳንዱ ጥያቄ በጥያቄ አደረጋት። እሷም ደግሞ እንዴ ኪራዬ አስታወስከኝ እንደ እኔ እኮ አታስታውሰኝም ብዬ ተስፋ ቆርጬ ነበር እያለች ብቻዋን እየቧረቀች ይገኛል። ይሱም እንግዲህ እንደምትመለከቱት በጣም ፈገግ ብሎ ደስ ብሎ ነው። እሷም ወይ ሲላ ወይ ኪራዬ ወይ እንዴት ነክልኝ እንዴት ነህ ናፍቀኸኛን እያለች እሱ ሲደወልላት በጣም ደስተኛ ሆና እየሳቀች እየተጫወተች ነው ያወራችው ማለት ነው። እሱም በቃ በጣም ደስ ብሎታል ከምንም በላይ ማለት ነው። እኔ ጽናካ ሳትኖር ስትቀር ደስ አይለኝም ቤቱ ከዚ ጋ መሄድ ነው ምፈልገው እያለ በህልሙም እየመጣችበት ነበር። እዚህጋ መደወል አለብኝ እንዴ እደውልላት አለባት ታነሳስ። በቃ መደወል አለብኝ አለ ፈከረ ወንድ ልጅ ቆረጠ በቃ ፈከረና ከዛ በኋላ እንደምትመለከቱት እሱም እንትን አለ ማለት ነው እና ቤተሰቦች ሁላችሁም ሰብስክራይብ አድርጉ ቤተሰብ ፕሊዝ እወዳችኋለሁ አከብራችኋለሁ እዚ ጋ የናሆሚ እናትና የናሆሚ አባት ተጣሉ አንቺ ሴት እንዲሁ እንዲሁ ለዛ ይሄ ብሎ ነው እንዲህ እኔን የሚጮህብኝ እንዲህ መሩ እኮ ምንም አታደርግም እያለ ከመሩ ጎን ስለሆነ፣ የናሆሚ አባት እጅግ በጣም ጥሩ ሰው ነው። እናቷ ግን እናቱ ግን መቀስ ናት። አባዬ እናቴ ወይ እናት ይለዋል። እየሮጠ እየገሰገሰ ሂዶ እናተ ከቤት እናት ይለዋል። እማዬ ነይ እያለ ተቆቶ ምንድ ነው ብላ ስለው፣ ከዚህ በኋላ መሩ እንዳትናገሪያት፣ እንዲህ ምን አለች ብላ ነግራህ ነው። እሷ ምንም አትናገርም ምንም ብታረጊያትም። ስለዚህ ከመሩ ራቂ ተይነ ብሎ ከእናቱ ላይ ጩሆ ይሄዳል። በዚህ ደግሞ በሌላኛው በኩል ስንመለስ የጽናት አባት የጽናት የድሮ ጮኛ የነበረ ወንድም እያጠቀውና እያስፈራራው ይገኛል። እንዲህ የልጅን ሰርግ ሳበላ እንዲያሞት ብሎ አስደንግጦ ተሄዴ እንዲሁ ጉር ነው ምን አይነት ሰው ነው ብሏል። እዚህ ጋር መሩም አሁንስ ሰለቸኝ አሁንስ መረረኝ እያሌ በ ናሆሚ እናት ተበሳጭታ ተቆጣ እያለቀሰች ነው። የናሆሜ እናት ሁል ጊዜ ደካማነቷን እና በሽተኛነቷን ትነግራታለች። የናሆሜ እናት ክፋት አለባት። እዚህ ጋር ተመልከቷት። ምን እያለቀሰች ሲደርስባት ምንም አልሆንኩም አለችው። እንዴ ማየ ለምን ነው የማነግረኝ ልነግረኝ እኮ ይገባል ይላታል። ባክን ተወኝ ናሆሜ በቃ ተወኝ ትለዋለች። ለምን እና የናት እንደዚህ ያደረገች ይላታል። አዎ በቃ ደከመኝ፣ ከዚህ በላይ ምን ላደርግ ደከመኝ ትለዋለች። ከዛ እሱም ተበሳጭቶ ሄደ ወደ እናቱ እና እናቱ በጣም ኃይለኛ ሴት ናት። ካላረግሽ እያለ ቁም ስቅሏን ስታሳጣት የነበረችውን የልጇ ሚስት ዛሬ ላይ ስታረግ ዝላት፣ ደግሞ ቁም ስቅሏን አሳጣቻት። ካመጣሽበት ይጅና የትም እንደ ወፍ ዘራሽ ተዘርተሽ በእኔ ላይ አታሟሃኝም ይዥና ወደምታደርገው አድርጌ ትላታለች። መሩም እዚህ ጋር እንደምትመለከቷት ተደፍታ እያለቀሰች ነው፣ ጸሎት እያደረገች እያለቀሰች ነው። ሰዎች የሆነ ነገር ሳጠፋ ደካማነትን የሚነግሩ ለምን ነው እያለች ይሷም እያለቃቀሰች ትገኛለች ማለት ነው። ውድና የተከበራችሁ የሰዎች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አትርሱ። ሰሞኑን በጣም ደስ እያስባላችሁ ነው። በቪዲዮም በላይኩም በሰብስክራይቡ ማለት ነው። አሁንም ከዚህ የበለጠ እንዲታደርጉልኝ ከእናንተ ብዙ ነገር እጠብቃለሁ ማለት ነው። እዚህ ጋር ሌናና ኪራ ደረጃ ላይ ቁጭ ብለው እያወሩ ነው። ስለምንድን ነው የሚያወሩት ወደሚለው ስንመለስ ስለ ጺ ነው የሚያወሩት። አንቺ እንዴ ጺ ጺ ነው የምታያት እያለሱም ፕሮዳክሽን ቴንስ እንዴ በቀራት ይም ኪራይ አንተ እኮ ስለማታቃ ነው፣ በጣም እኮ ጥሩ ልጅ ናት እያለ፣ እሱማ እኔ ሙድጃታለሁ ይላታል። እውነት ነው ኪራ ትለዋለች። አዎ ይላን። ከዛ እሽ በቃ ሂጂ፣ ለምን አትሄድም? እና ሄጀ ምን ልበላቸው ቤተሰቦቿን፣ አባቷ ምን ልለው ሲላት፣ አይ እምትለውማ የምትላትማ አባትሽ እንዴት ነው? ቀየው እንዴት ነው? ከብቶቹ እንዴት ናቸው? አረ ዶሮቹን በላት፣ ያልከውን በላት፣ ብቻ ደውልላት ትለዋለች። ልጅ እሱም እሺ ይላል ማለት ነው። ከዛ እንደዚሁ ደረጃ ላይ ቁጭ ብለው ዘና እያሉና እያወሩ ይገኛሉ። የተወደዳችሁ የተከበራችሁ የቻናል ቤተሰቦች ሰብስክራይብ አድርጉ ፕሊዝ፣ ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ ሸር ማድረጋችሁ እንዳትረሱ